እንደምን ሰንብታችኋል፣ ውድ የህብረት ሥራ ማኅበራችን ቤተሰቦች፣ ከአዋጭ ዜናዎች ጋር ጌታውን ታደሰ ነኝ። አብራችሁን ቆዩ። አዋጭ ከየካቲት 24 ቀን 2017 ዓ ም እስከ የካቲት 29 ቀን 2017 ዓ ም ባሉት የሥራ ቀናት ከ64.6 ሚሊዮን ብር በላይ የብድር አገልግሎት ለአባላቶቹ ሰጥቷል። ኅብረት ሥራ ማኅበሩ በ30 ቅርንጫፍ ቢሮዎቹም ለስድስት ወርና ከዚያ በላይ 25 በመቶ ቆጥበው ብድር ለመውሰድ አስፈላጊውን ቅድመ ሁኔታ ላሟሉ እና የብድር ጥያቄዎችን ላቀረቡ አባላት ብድር የመስጠት ሂደቱን ባሳለፍነው ሳምንትም አጠናክሮ ቀጥሏል። በዚህም አዋጭ ባሳለፍነው ሳምንት ከየካቲት 24 ቀን 2017 ዓ ም እስከ የካቲት 29 ቀን 2017 ዓ ም ድረስ ለ86 አባላት ከ64 ነጥብ 6 ሚሊዮን ብር በላይ ብድር መስጠት መቻሉን የህብረት ሥራ ማኅበሩ ሳምንታዊ ሪፖርት ያመላክታል። ውድ የህብረት ሥራ ማኅበራችን ቤተሰቦች አብራችሁን ከእኛ ጋር ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ